እና አሁን ዝም አልኩ ነው። ጊዜ ይፈልጋሉ፣ ማዳመጥ ይፈልጋሉ። ውጤት ያ ዛሬ ዝም ማልኩ ማለት መተህ እንድትረግጠኝ ነው የምፈቅድል መሰለህ? አልፈቅድልም። እንዳታረጅ ይላል እርጅና መከላከያ ላኪልኝ። ባሪያው አንተ ነህ፣ እኔ አይደለሁኝም። አሁን ባሪያው አንተ ነህ፣ እኔ አይደለሁኝም። እኔ እመቤት ነኝ። ምን ሆንኩ? ሀገር እየጸዳለኝ ነው። ያ ወሮ ብለው ወሮ ብለው የፈለገውን አድርጎ ይቀጥል ነው የምናገባኝ እኔ አልነካሁት፣ አይነካኝ። ተመችቶኛል። በቃ እነዚህ ተመችቶኛል። ምን አባክ ካልተመቸኝ ደግሞ ጆሮ አለ መቀየስ እችላለሁ። ካልተመቸኝ ደግሞ መራ አለ መቀየስ እችላለሁ።

ኮፒሊንክ ልጆችዬ፣ ኮፒ ሊንክ በአንድ ሰው ሁሉም በአንድ ሰው አይደለም። ይሄን ሰው ይሄ ሰውዬ የሁላችሁም ጠላት ነው። በአንድ ሰው ሁሉም አይደለም። ስለ ፖለቲካ ነው የምናወራው። ስለ ፖለቲካ አሳቤ አይምሮ መቼም እኔ አልለወጥም፣ መቼም አልለወጥም። ተሳስቼ እንኳን አንዳንድ ጊዜ ስለ ነገር እያወራሁ አፌ ላይ እራሱ መንግስት ምናምን ምናምን አፌ ላይ የሚመጣ ስለ ሌላ ነገር እያወሩ አልለውጥም። ምን ከላም የሚለውጠኝ ነገር በደም የተሰጠኝ፣ በደም የተሰጠኝ በደም ብቻ ነው የምትወስደው። ይሄ የበሰበሰ አህያ እናንተ ናችሁ። ቤታችሁን ከፍታችሁ እኮ ነገርኳችሁ እኮ። ቤታችሁን ከፍታችሁ ማንንም እያስገባሽ አዳሜ የምታሰድቡን እናንተ ናችሁ። ገብቶችኋል። ስለዚህ የማንንም ሌባ ታስገባላችሁ። ልክ ሌባ ነው ስትባል አትሰሙን ብትብጣችሁና ምናምናችሁ ከወጣ በኋላ አከሌ እኮ በእናቱ ጉራጌ በአባቱ እኮ እንዲለው ለው ትላላችሁ። ምን አባ ልታረግ ታዲያ? መጀመሪያውን ከእሱ ስትንት ስትልዋልክ አጣተ አታስገባ። እንደዚህ አይነት ባለጌ ያስቀምጠል። ለእሱ መልስ አሰጭም ካልከኝ በዚህ በስነስርዓቱ ነው የሚሰጠው። ምክንያቱም ያላልኩት ነው አለች ሲል ያለው እናንተ ዝም ብላችሁ ስም ስታጠፉ ዝም ብሎ የሚያዳምጣች ስም ባጠፋችሁ ቁጥር ሌላው ሰው ትክክል መስሎት እንዳለ ቪዲዮን ሰብስቦ ሰብስቦ ሰብስቦ ሰብስቦ ወስዶ ያ ከሶ እኔንም ወጪ አስወጥቶኝ እናንተም ራሳችሁ ተባብራችሁ አንዳንድ ብር አዋጣችሁ ሀያ አምስት ሺህ ሰው አርባ ሺህ ፒቲሽን ሰብስባችሁ ማንም እንደዛ ከሳችኋል። ማንም እኮ አልከሰሳችሁም። ጂጂክ እያና እኮ ጀዋር መሐመድን እኮ ነው የከሰሳችሁት ያላችሁት ወደቃችሁ። የወደቀ አስተሳሰብ ስትይዙ ትወድቃላችሁ። ይህንን ነው ነግራችሁ ከወደቀ ከሻገተ አስተሳሰብ ጋራ ሁሌ የምትሻገቱት እናንተ ናችሁ። የማንንም ተራ መሀየብ ይዘ ትመጣለን። ከዛ ሲቀጠቀጥ ምን ሲል ይሄ መንግስት ይቅር በልኝ አንተ አንተ ከአንተ በታች ከአንተ በላይ የለም ይላል። ተመልሶ እሱ ብቻውን ያስገባል። ሕዝባችሁ ግን ሬሳው ይጎተታል። ረሃብ ያ ግማሹ በዚህ በኩል ይደራደራል ግማሽ በዛ በኩል እዛው ተጫረሱ ብሎ ደግሞ ይተዋቸዋል ምክንያቱም እራሳችሁ ተጫረሱ ምክንያቱም ብዙ ለምኗቸዋል አሰውየ ብዙ ለምኗቸዋል ዛሬ ግን እየለምናችሁት ያላችሁት እናንተ እንጅሱ አይደል እዚህ ደግሞ ውጭ ላለው ኦሮ አማራ ደግሞ እየታገልና ትሎታላችሁ እኛ እንደ ድሮ ገብተን ማማሰል አለብን የእናንተን ጉዳይ እሱን ነው የምትፈልጉት እሱ ነው የሚያስከብራችሁ ኖ ምክንያቱም ተማስላችኋል አለቀ። የእናንተ ጉዳይ ያበቃለት ነገር ስለሆነ የምንከላከለው ነገር የለም። ምክንያቱም እኛ የምናተርፋቸው አይደለም። እናም ስምም ጂጂክያ በራሷ በራሷ የወደቀ ነገር ላይ እኔ አልረባረብ። ከእንደገና ደግሞ ጊዜ ለእናንተ አልሰጥም። ምክንያቱም ጊዜ ለቤተሰቤ ለራሴ፣ ለማንነቴ ሰጥቻለሁ። አሁን እኔ የምማርበት ያለፈኝን ነገር ምሰራበት ጤናን የምከታተልበት በቃኝ ብዬ ስወጣ፣ እየተከታተልክ እንዲህ እንዲህ ብለሻል፣ እንዲህ አምጣ መረጃ አምጣ መረጃ አማራ ይገደል ያልኩበት ቦታ ካለ አምጣ አምጣ። እኔ እንደናንተ ደደብ አይደለሁም። የማን ተማሪና የማን ማን እዚህ ጋር እኔን እዚህ ጋር እንዳደረሰኝ እማቅ ጀግና ሴት ሂድ እዛ። ነፍጠኛ ደግሞ አሁን እምላለሁ ነፍጠኛ ያነ ፈጠር ነፍጠኛ ማለት አማራ መስሎ ከታየ ባና ተተከል እኔ ጂጂ ገኝታ የለኝም። ነፍጠኛ ግን አሁንም ኦሮሚያ ላይ አብቅቶለታል እላለሁ። አሁንም እላለሁ ነፍጥ አብቅቶለታል። አይ ነፍጥ ይዤ ነፍጠኛ ነኝ እያልክ ፎጣ አለብሰ የምትኮራ ከሆነ አብትዩ መብት ነው። ከዚህ በኋላ ግን እዛች ምድር ላይ ግን አታረግም። እንጦጦ ላይ አታረግም። ፊንፊኔ ላይ አታረግም። ሰላሌ፣ ድሬዳዋ ምናምን አታረግም። ባህር ዳር ላይ መንግስት ከፈቀደልህ እንደፈለክ መት ይችላል፣ ችግር የለብኝም። ኦሮሚያ ላይ ግን አታደርገውም ስል ቃል እምገባለሁ፣ አታደርገውም፣ አታረገውም። ምክንያቱም በሱ የሞቱ ልጆች አሉ፣ በሱ የሞቱ አባቶች፣ አያቶች፣ እናቶች ጡታቸው የተቆረጠ ቤተሰቦች አሉ። ታሪካችንን አይደለም ብለህ ልትሰር ስትመጣ ለአንተ ነው ብዬ ሳይሆን ማስረዳ ፈነቅለሃለሁ ምክንያቱም የተጎዳትን እንጂ አንተ አደለ ያቺ ጂጂ ተመልሳ ዛሬ እንድንድት ለፈልፈልገ ከሆነ ተናግሬያለሁ፣ ጨርሻለሁ። ሽመልስ እኮ ነግሮሃል እኮ ያ በተነቀልበት ከተማ ላይ ተተክለንበት እየኖርን ነው ብለዋል። በስራ እንጂ እንዳንተ በማውራት አንድ እኛ ትላንትና ቤተሰቦቻችን የዋዎች ስለነበሩ አንተና አንተን መሰሎችን ሸፋፋዎችን ሁሉንም አይደለም የሚወክለው መልካም የአማራ እናቶች መልካም ምንም የማያውቁ ስለ እናንተ ስለበሰበሰ ፖለቲካ የማያውቁ ውስጣችን የነበሩ አብረውን የኖሩ አልፈን ተርፈን እንደናት ያሳደጉን የአማራ ቤተሰቦች አሉ። በነበረው ደግሞ የአዝማሪ ግጥም ደግሞ ተንደላቀው እኛ እንዲነ ሲሉ የነበሩ አሉ። ሞራል ሚነካ ንግግር ሲነኩ የነበሩ በየአዝማሪ ቤቱ በየእድር ቤቱ ያ ያ ግን እንደማንኛውም እንደማንኛውም እንትን የማይሆነ በግሌ እምወስድ እኔ በግሌ እምወስደው አንድ ነገር ቢሆን ቤተሰቦቼ ጓደኛዬ ቦይፍሬንዴ ባሌ ምናምናም ነገር በግሌ ችግር ካለብኝ፣ በተረፈ ግን በማህበረሰብ የሚደረገውን ነገር የምታልፈዋለ እማታልፈዋለ ህግ ሚጠይቀዋለ እንደ መንግስት ግን እንደ ስርዓት ከሆነ ግን እታገልሃለሁ አልኩ። ይሁል እግዚአብሔር ምስክር። ለምን የሰባ ዓመት አሮጊት ሆኜ ነፍጥ ይዤ ገብቼ ጫካ ሚሆን እንዳንተና እንዳንተ ያለው ከመታገልን የጂጂ ወደኋላ አለች። ወይ ታጠፈኛለህ ወይ ታኖረኛለህ። ስለዚህ አይ መጥቼ ሀገርሽ ላይ በትወለድሽበት ባደግሽበት ከተማ ላይ ተቆጣጠሬሽ እኖራለሁ፣ ያ ታሪክሽን፣ ቋንቋሽን፣ ባህልሽን ይዤ እኖራለሁ ስትል እዚህ ጋር ኖ ነው የምልህ። ስታፕልለ አይቻልም። ዛሬም ይህን ነምለ አይ ናግባልኝ ብዬ ማስገባ እኔ ያቺ ከበብሽ የዘሮ ከበብሽ አብርሃም አይደለውም ያቺ ኦሮሞ አናፍ አይደለው እዛው እዛው ባህር ዳር ጋር እዛ ጋር አሰምረልና፣ ከዛ በኋላ እንደፈለግኩ እናምልኝ። ከዛ ወደዚህ ግን እንድትሆናል አልፈቅድልም፣ አልፈቅድልም። ምሰራው ያንን ነው። የኔም ማንነት፣ የኔም በተፈጥሮ የተሰጠኝን ማንነት እንድታገድብኝ አንተ ሞክ ማን እራሱ አምላክናል? ለምን አልፈቅድለት። እነሱ እኔ ብቻ፣ እኔ ዛሬ ባልፍ ነገ የማያልፉ ወጣቶች ላይ ትናንትና የምታውቃት አንድ ጂጂ ነበረች አደለ? ከዛሬ 11 ዓመት በፊት አንድ ዛሬ ጂጂ ስንት እንደሆነች ታውቃለህ? የጂጂን አይነቷ እዚህ ሶሻል ሚዲያ ላይ ስፈልግ ታውምላቸው ስፈልግ እንደ ፍሬ ምዘራቸው ሚሊዮን። አንዳንዴ ለራሴ እስከሚገርመኝ ድረስ ምን አለ ትላንት በነበራችሁልኝ ላይ ምን አለ ትላንት ባገዛችሁ ምን አለ ትላንትና እንቅልፍ አጥቼ ከመድከም የተነሳ ትላንት ምን አለ በኖራችሁልኝ የምላቸው ልጆች አሉ። እኔ እነሱን ተክቻለሁ፣ አፍርቻለሁ።